ሰላም ሰላም ቤተሰብ ተመልካቾቼ፣ እንዴት አደራችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በጣም ያሳዝናል እንግዲህ በየአመቱ አመትን እየጠበቁ አባቶችን እንደዚህ በግፍ በገዳማት የሚኖሩ ስለ ሰላም ስለ ፍቅር ነው እነሱ የሚጸልዩት ከሰው ጋርም ተቀላቅሎ አይኖሩም። የምኖሩት ገዳም ውስጥ ጫካ ውስጥ ነው። ምን አለበት ይኑሩበት። ለምንድን ነው እንደዚህ የሚያደርጉ ሰዎች? ፈጣሪ ይፋረዳችሁ። ሌላ እኔ ምንም አልልም። በጣም በግፍ እንግዲህ ተወቅቶ ተገለዋል። በገዳማት የሚኖሩ አባቶቻችን እኛ የምንኖረው በእነሱ ጸሎትና በፈጣሪ ነው እንጂ እኛ እንደ አጣታችን እዚህ ምድር ላይ አንኖርም ነበር እና በጣም ልብ ይሰብራል። በየዓመቱ የዛሬ ዓመትም እንደዚሁ በጣም ብዙ እናቶች ተገደሉ በግፍ የሆነው ዘግናኝ ነገር በኢትዮጵያ ምድር። እኔ ፈጣሪ አላውቅም፣ እንደዚህ የሚያደርጉትን ፈጣሪ ለይቶ ከምድር ገጽ ያጥፋችሁ። ፈጣሪ እሳት እሳት እሳት ያወርድባቸው። እኔ ሌላ ምንም አልልም። በጣም ያሳዝናል። ግን ለምንድን ነው እነዚህ አባቶች የእውነት ከምንም ከምንም አይደ ከምንም ውስጥ የሉም፣ ፖለቲከኞች አይደሉም። ስለ ስለ ሰው ልጅ ሰላም ሁሉ የሚጸልዩ ናቸው፣ እና በጣም ያሳዝናል። በየአመቱ እንደዚህ በግፍ በቤተ ክርስቲያን ላይ እየሆነ ያለው ነገር እኔ አላቅም። ኦርቶዶክስ ቤተ ክርስቲያን የመሆነ ህማይኖት ስለ ሰላም፣ ስለ ፍቅር ነው እንጂ ስለ ሌላ ነገር አታወራ አታወራም እና ለምን አባቶች ላይ እንደዚ አይነት ግፍ እንደሚደርስ እኔ አላቅም። ፈጣሪ ለእነሱ ሞት እርፍት ነው፣ ግን እናንተ አውሬ እንደዚሁ የሰው ደም እንደጠጣችሁ እናንተ ኑሩ። ግን ለእነሱ ሞት ምንም ማለት አይደለም፣ ለእነሱ እርፍት ነው። ግን የሚያሳዝነው በእንደናንተ አይነት አውሬ በመሞታቸው በጣም ያሳዝናል። ሞት እኮ እርፍት ነው። በአሁኑ ሰዓት ሞት ከዚህ ከምድራዊ ነገር ሞት እርፍት ነው። የእውነቴን ነው የሚላችሁ ግን በእንደዚህ አይነት ቆሻሻ ሰዎች እጅ ሲጠፋ ነው የሚያሳዝነው። የሰው ነፍስ ማለት ነው እንደዚህ የሚታረጉት ሰዎች። ሲጀመር እናንተ አጋንንት ናችሁ። ስራችሁ የሰው ደም ማፍሰስ የሰው ደም መጠጣት ነው። እናንተ የሰማዩ አባት እሳት ያወርድባችሁ። እናንተን የሚከለክል ሀይልም የለም። ሀይላችን መድኃኔዓለም ነው። እሱ የእጃችሁን ይስጣችሁ። እኔ ሌላ ምንም ነገር አልልም። በጣም በጣም ያሳዝናሉ። እንግዲህ እስከ መቼ ነው ይሄ ነገር የሚቀጥለው? ማለቴ በጣም በጣም ነው ልብ የሚሰብረው የእውነት በሰው ልጅ እጅ እንደዚህ እንግዲህ። እነዚህ አባቶች ምንም አያውቁ፣ ከምንም ውስጥ የሉም፣ ፖለቲከኞች አይደሉም፣ ስለ ሰላም ከጫካ ውስጥ እንኳን እነሱ አይወጡም፣ ከገዳም ውስጥ አይወጡም። ለምንድን ነው እንደዚህ የሚደረገው? በጣም ነው ማርያምን፣ በጣም ነው የተሰማኝና ነፍሳቸውን እንግዲህ በሰላም ያሳርፍልን። ሌላ ምንም አልልም። እናንተ ደግሞ እናንተ እናንተ አጋንንቶች እንደዚህ ደም ትጠጡ። እናንተ የእጃችሁን ፈጣሪ ይፍረዳችሁ። ሌላ ምን ይባላል? በጣም ያሳዝናል። ሌላ ደግሞ አንድ ወንድማችን ያው ብዙዎቻችሁ ታኩታላችሁና ቴዲ ቴዲ ራያም አታውቁት የለም በቲክቶክም ሆነ በዩቱብም እንግዲህ እኛ በየሄድንበት መገዳደል ነው። እርስ በራሳችን መቼም ተስማምተን አናውቅም። ኧረ በስመ አብ እንደ ክፋታችን እኮ የእውነት እኛ ፈጣሪ እኮ የዋ ስለሆነ ነው እያኖረን እንጂ፣ እንደ ሀበሻ ክፉ የለም። እውነቴን ነው የምላችሁና ይሄ ልጅ እንግዲህ በሰው እጅ ነው የተገደለው። ማን እንደገደለው እኔ ይሄንን ነው ለማለት አላየሁትም፣ ገና አልተጣራም። ሶሻል ሚዲያ ይሄ ነው ይሄ ነው የገዳዩ እያሉ ይለጥፋሉ። ማን እንደሆነ አልታወቀም ገና ገና ወጣት ልጅ፣ በጣም እኔ ማመን ያቃጠኝ ይሄ ልጅ በስማውልት በቲክቶክም ሆነ በዩቱብ ከሰባ ሺ በዩቱብ ከሰባ ሺ በላይ ተከታይ ያለው ወጣት ገና ጠንካራ፣ ለብዙ ወጣት ተስፋ የሚሆን ማለት ነው። በጣም ጠንካራ ልጅ። ማርያምን በጣም እኔ ለረጅም ጊዜ አንትን አላመንኩም አውቆ ነው ብዬ። ያው ቲክቶክ ላይ አንዳንድ ሰው ሞተ ብሎ በውሸት ስለሚፖስቱ ዩቱብ ላይ ገባሁኝ። አላየሁትም፣ ማለት አልፖሰተም። የባለፈው ሳምንት በየጊዜው ሚፖስተውን እከታተላለሁ። በቅርቡ እንደውም የሆነ ቪዲዮ ባሪያ ላይ ወጣ ፊቱ ተበላሻሽቶ ምናምን ነገር፣ በጣም ፊቱ ተበላሻሽቶ ነበረ። ምግብና እንትን ምግብ ላይ ነው መሰለኝ እሱ የሚሰራው። በጣም ፊቱ ተበላሽቶ ነበረ። ከዛ በፊትም ብዙ ቪዲዮዎቹ ለቋል፣ ግን ሳዩ የለም። ከዛ በብሬክስ እንትን ውስጥ ገብቼ ፕሮፋይላቸውን ቀይሯል ምናምን ነገር ከዛ የተለቀቀውን አየውና አመንኩት ማለት ነው። የብሬክስ አበሻ ጓደኛ እንደውም ብዙዎቹ እኔ ወንድም ነው ወንድማማቾች ነው የሚመስሉኝ። እና ግን በቃ አንዳንዴ መወለድ ቋንቋ ነው የሚባለው ይ ጓደኛ ነው ከልጅነታቸው ጀምረው እንትን ቪዲቸውን አይታችሁ ከሆነ ከብሬክስ አበሻ ጋር ገና ልጅ ሆኖ ትናንሽ ሆነው ነው እንትን አብሮ ያደጉት ምናምን ነገር፣ ቪዲያችሁን አይታችሁ ከሆነ በጣም ነው የሚዋደዱትና የእሱ የብሬክስ ባለቤት እንኳን ታማ ሆስፒታል ገብታለች። ማለት በቃ አንዳንዴ ማታምኑ በቃ የሆነ ሁሌ የሚታዩት ሰው ሞተ ስባል የሆነ ማምን ነው የሚያቅታችሁ ውስጣችሁ ማለት ነው። በተለይ ሶሻል ሚዲያ ላይ ሁሌ የሚታዩት ሰው ሞተ ስትባሉ፣ በቃ ውስጣችሁ አምኖ ለመቀበል ይከብዳል። እግዚኦ ፍስማ ወልድ ሞት በነገሰበት ሞት ነገሰ። እንደዚህ እንደ ቀላል የሰው ነፍስ እንደዚሁ ራ ምን አለበት እስቲ ቆም ብሎ ቢያስብ፣ ያገዳዩ ማለት ነው። እሱ መቼም እንግዲህ የሰው ነፍስ አጥፍቶ ኢትዮጵያ ውስጥ አይደለም ደስ የሚለው ነገር ሳኡዲ ስለሆነ እሱም ዋጋውን ያገኛል። ምን ዋጋ አለው የእሱ ነፍስ እንደሆነ አትመለስም። የእሱ እዛ ቢሰቀል ቢገደል ነፍሱ አንዴ ላልመለስ ይቺን ምድር ተሰናብቷል። ለእሱ ያው ለነገሩ እርፍት ነው። ይቺ ምድር ብዙ አታስፈልግም። የእውነቴ ነው የምላችሁ፣ በቃ ያስጠላችኋል መኖር ማለት ነው። ይሄ መሰለ ገና ጠንካራው ወንድማችን እንግዲህ በሰው እጅ ህይወቱ አልፎ ሞቷል በሚያሳዝን ሁኔታ። እኔ ሳውዲ የሚባለው በባህር ስንት ዋጋ ከፍሎ ይመጣሉ። ወንድም ወንድሙን ይገዳደላል በየጊዜው ሶሻል ሚዲያ ላይ አያለው። ተገዳደሉ ነው ሞተ ነው የሆነ ልጅ እንደውም የሆነ ጊዜ በጣም አይኑ ሊወጥ በቃ ደብድቦት ወይም ሞተ ያትባሉ። በቃ መኖርና መሞት መካከል ነው ያለው፣ አይኑ ምናምን የለም በቃ እና፣ ምንድን ነው ክፋታችሁ? ቆይ እንደዚህ አውሬ የሚያደርጋችሁ ስንት ዋጋ ከፍላችሁ በባህር መታችሁ፣ በወንድማችሁ እንደዚህ አይነት ጭካኔ ማድረስ ሰው ስትገሉ ሕይወታችሁ እንደሚበላሽ አታውቁም። ግን እንዴት ነው አይምሯችሁ? ሰው ስትገሉ የሚፈቅድላችሁ። እናንተ የረበስ ማውልድ እኔ ያላቅ አበሻ እንጃ። በየሄድንበት አንስማማም፣ እርስ በርስ ምቀኛ። በአንዱ በአንዱ ተንኮል፣ ክፋት ማሰብ ለምን አስፈለገ? ስቲ ጋና ይሄ የመሰለ ወጣት ልጅ እንግዲህ ገለውታል በግፍ ማለት ነው። ተወቅተው ነው አሉ የሞተ በጣም ያሳዝናል። በጣም ሶሻል ሚዲያ የሆነ ጊዜ ግር ግር ፈጥሮ ጸጥ ይላል፣ ግን ለእናት ለአባት የዘላለም ቁሱል ይህንን የመሰለ ልጅ አጥቶ ማለት ነው። ማለት በቃ እንዴት ነው ቤተሰብ ለቤተሰብ ይከብዳል። እውነቴን ነው የምላቸው። ሶሻል ሚዲያ ያው ለራሱ እንትስ የሆነ ጊዜ ግርግር ይላል ያልፋል በቃ ይረሳል። ቤተሰብ ግን ለማመን ራሱ አምኖ ለመቀበል ራሱ በጣም ይከብዳል። በጣም ያሳዝናል። ነፍሱን በሰላም ያሳርፍልን ወንድማችን። እኔ በጣም ነው ቴዲር የሆነ ጥስማ ወልድ እኔ ስለሚከታተለው ሁሌ በጣም ነው ማመን ያቃትኝና፣ በጣም ደስ የሚል ልጅ ወጣት፣ ተጫዋች፣ በቲክቶክም ሆነ በዩቱብ ብዙ ተከታይ ያለው መልካም ልጅ ነበረ። ፈጣሪ እንግዲህ የሚፈልገውን አርጓል። በሱ ፍቃድ ሆኗል የሆነው ነገር ፈጣሪ ነፍሱን በሰላም ያሳርፈው። ያሳዝናል። ለናት ለቤተሰብ ለሙሉ ለጓደኞቹ ለአድናቂዎቹም መጽናናትን እመኛለው። በጣም ያሳዝናል። የእውነት ወጣት ስሞት እኔ በጣም ነው የሚያመኝ ውስጤ ማለት ነው። እንደዛ አይነት ገና ጠንካራ ታታሪ ሰራተኛ ለእውነት ከሱም አልፎ ብዙውን ሰው መጥቀም የሚችል ይህ መሰል ጀግና ልጅ አፈር በላ። በጣም ያሳዝናል። ሁላችሁም በያላችሁበት ሰላም ሁኑ። ሰላም ለምድራችን እግዚአብሔር ይመስገን። አሁን ሰላም ነው፣ ሰላም ወርዷል ተብሏል። እንግዲህ ፈጣሪ መልካም መልካም ከአሁን በኋላ መጥፎ ነገር ማንሰማበትን ጊዜ ያምጣልን። ፈጣሪ ሆይ ክፉ ነገር ማንሰማበት መልካም ጊዜ ጥሩ ጥሩ የምንሰማበትን ጊዜ ፈጣሪ ያምጣልን። እንግዲህ የሞቱትንም ፈጣሪ በቀኝ ያኖርልን ነፍሳቸውን በሰላም ያሳርፍልን። ያሳዝናል። በያላችሁበት ሰላም ሁኑ ጓደኞቼ። አመሰግናለሁ ስለምትከታተሉኝ ስለምታበረታቱኝ። ወዳችኋለሁ። በያላችሁበት መልካም ጊዜ፣ መልካም ቆይታ ቻው።